እጹ የቅዱስ አባታችን፣ እጹ ጠቅላይ ሥራ አስኪያጅ፣ እጹ የቅዱስ ሲኖዶስ ዋና ጸሐፊ፣ እጹአን አበው ሊቃነ ጳጳሳት፣ የዚህ ታላቅ ጉባኤ አባላትና ተሳታፊዎች፣ የጋሞና አካባቢው ዞኖች ሀገረ ስብከት የሰላም አምባሳደር የሆኑ የጋሞ አባቶች በእርከን ስራቸው የሚደነቁ ኮንሶዎች፣ በባህላዊ ውዝዋዜያቸውና በፊላዜማቸው ተመልካችን የሚያስደምሙ ደራሾች የሚገኙበት ሲሆን በአርባዎቿ ምንጮች ጽሙዓንን የምታረሰርስ የአንድነትና የፍቅር መናገሻ የዓለም ህብረተሰብ መዳረሻ የሁሉም ኢትዮጵያውያን የጋራ መኖሪያ የሆነችው ውቢቷ አርባ ምንጭ ከተማ የሀገረ ስብከታችን መንበረ ጵጵስና መቀመጫ ናት። የታሪክ ድርሳናት እንደሚያወሱት በየጊዜው ከውስጥም ሆነ ከአፍአ የሚነሱ ፈተናዎች ሳይበግሯቸው ከወርኃ ጥር 1994 ዓ.ም ጀምሮ እስከ አሁን ድረስ ሀገረ ስብከታችንን በሊቀ ጵጵስና እየመሩ ያሉት ብጹዕ አቡነ ኤልያስ የጋሞና አካባቢው ጎፋና ባስኬቶ ሀገረ ስብከት ሊቀ ጳጳስ በ2017 በጀት ዓመት በ11 ወረዳዎች በመዘዋወር ለካህናትና ምዕመናን ልጆቻቸው ትምህርተ ወንጌልና አባታዊ ቡራኬ ሰጥተዋል። ስድስት አዳዲስ አብያተ ክርስቲያናት ተባርከው አገልግሎት እንዲጀምሩ አድርገዋል። በዘመናዊ ህንፃ የተሰሩ ሁለት አብያተ ክርስቲያናትን ባርከው ቅዳሴ ቤታቸውን አክብረዋል። ለአስራ ሶስት አብያተ ክርስቲያናት መስሪያ የተዘጋጁ ቦታዎች በቆሞ ሰዓት እንዲባረኩ አባታዊ መመሪያ አስተላልፈዋል። ከሶስት መቶ በላይ ለሚሆኑ የሚሆኑ ደቀ መዛሙርትን ራሳቸው እየፈተኑና ከቃል ትምህርት እስከ ዜማ ያላቸውን እውቀት እየመዘኑ እንደዚሁም የቅዳሴ መነሻው መጽሐፍ ቅዱስ እንደሆነ በመረጃ አስደግፈው ያሳተሙትን መጽሐፍ አንብበው ጥቅሱን መያዛቸውን በማረጋገጥ ለ32 ዲያቆናት ማዕረገ ቅስና ለ314 ተማሪዎች ማዕረገ ዲቁና ሰጥተዋል። በሁሉም አህጉረ ስብከት ስልጣነ ስልጣና ክህነት የሚቀበሉ ቀሳውስትና ዲያቆናት ለክህነት አገልግሎት የሚያበቃቸውን ትምህርት ሲከታተሉ ጎን ለጎን በብፁዕነታቸው አዘጋጅነት ከታተመው መጽሐፍ አስረጅ የሆኑ ጥቅሶችን እንዲያጠኑ ቢደረግ ለመናፍቃን ምላሽ ለመስጠትና ምእመናንን በሃይማኖታቸው ለማጽናት ይጠቅማቸዋል እንላለን። ብፁዕነታቸው በ2017 ዓ ም ለኤሊ ደብረ ብስራት ቅዱስ ገብርኤል ህንጻ ቤተ ክርስቲያን ብር 2,524,135 ለአቡነ ሰላማ ሁለተኛ ደረጃ ትምህርት ቤት ህንጻ ግንባታ ሁለት መቶ ሰላሳ ስምንት ሺ ስምንት መቶ ለአርባ ምንጭ ደብረ ጽዮን ቅድስት ማርያም ገዳም ልማት ስራ ብር ሁለት መቶ አምሳ ሺ በድምሩ ሁለት ሚሊዮን ሰባት መቶ ሰማኒያ ሰባት ሺ ዘጠኝ መቶ ሰላሳ አምስት ብር አሰባሰበው ገቢ አድርገዋል በዚሁ በጀት አመት የሰሜን ሸዋ ሰላሌ ሀገረ ስብከት አረጋዊ ሊቀ ጳጳስ ብጹእ አቡነ ቀውስጦስን የጌዲዮ አማሮና ኮሪ ሀገረ ስብከት ሊቀጳጳስ። ብፁዕ አቡነ ገሪማን እንደዚሁም ታላላቅ መምህራንን በመጋበዝ ከግንቦት 24 እስከ 26 2017 ዓመተ ምሕረት ድረስ በአርባ ምንጭ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን በድምቀቱ ማራኪ የሆነ አብይ የትምህርተ ወንጌል ጉባኤ እንዲካሄድ አድርገዋል። ከወይዘሮ የዛወርቅ ዓለሙ የተለገሱ ልዩ ልዩ ንዋተ ቅዱሳት ለአንድ መቶ አብያተ ክርስቲያናት እንዲዳረሱ አባታዊ መመሪያ የሰጡ ሲሆን የብፁዕነታቸውን ትኩረት መርህ በማድረግ በ2017 ዓ ም በሀገረ ስብከታችን አራት የአቋቋም፣ ሁለት የቅኔ፣ ሶስት የመጻሕፍት፣ ስምንት የቅዳሴ መምህራን ተቀጥረዋል። በዚሁ በጀት ዓመት ሶስት ዘመናዊ ትምህርት ቤቶች ተሰርተዋል። አንድ አውቶቡስ መኪና ለአቡነ ሰላማ ሁለተኛ ደረጃ ትምህርት ቤት ተገዝቷል። በዚሁ ዓመት በተሰጠው ትምህርት ወንጌል አምነው 3620 ከመናፍቅነት፣ 4537 ከኢአማኒነት፣ 421 ከእስልምና የተመለሱ ሲሆን በድምሩ ዘጠ 9444 ሰዎች ተጠምቀው የቤተ ክርስቲያናችን አባላት ሆነዋል። 16 ካህናት ለአራት ወራት ያህል ሰልጥነው በሰርተፍኬት ተመርቀዋል። 973 ወጣቶች በሰንበት ትምህርት ቤት አባልነት ተመዝግበዋል። አንድ መቶ ስልሳ ሁለት ሺህ ለሰንበት ትምህርት ቤቶች ወጣቶች የሚሆን ማስተማሪያ መጽሐፍ በመግዛት ለመማር ማስተማሩ ስራ እንዲውል ተደርጓል። በአንድ መቶ አብያተ ክርስቲያናት የሰበካ ጉባኤ ኮሚቴዎች ተመርጠዋል። ለሶስት መቶ ስልሳ አራት አረጋዊና አቅመ ደካማ ወገኖች የቀለብና አልባሳት የበዓላት መዋያ ድጎማ ተደርጓል። ለሰባ አንድ ህጻናት ደብተርና እስክርብቶ ለአስራ ስምንት ችግርተኛ ተማሪዎች የነጻ ትምህርት እድል ተሰጥቷል። በአርባ ምንጭ ከተማ ለሚገኙ አምስት አድባራት የጥምቀትና የመስቀል ደመራ በዓላት ማክበሪያ የሚሆን ሰላሳ ሰባት ሺህ ካሬ ቦታ ከመንግስት የተሰጠ ሲሆን ከዚሁ በተጨማሪ ለሰላሳ ሁለት አብያተ ክርስቲያናትና ለአስራ ሰባት የስብከተ ወንጌል ማዕከላት የኢዞታ ማረጋገጫ ሰነድ ለመረከብ ተችሏል። ለሰገን ደብረማዊ ቅዱስ ገብርኤል ቤተክርስቲያን ገቢ ማስገኛ አንድ የእህል ወፍጮ ተተክሏል። በወይዘሮ ካሰች ከበደ አስተባባሪነት በአስር ሚሊዮን ብር በአርባ ምንጭ ከተማ ላይ የልማት ቦታ በዝግቲ ደብረ ሰላም አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ስም ተገዝቷል። ሀገረ ስብከታችን ከጠቅላይ ቤተ ክህነት በተላለፈው መመሪያ መሰረት የአስር ዓመታት መሪ እቅድ አዘጋጅቶ እስከ አጥቢያ ቤተ ክርስቲያናት አውርዷል። ከሐምሌ 2014 እስከ ሰኔ 30 ቀን 2016 ዓ ም ያለው የሀገረ ስብከታችን የገንዘብ ገቢና ወጪ ሂሳብ በጠቅላይ ቤተ ክህነት ኦዲተሮች ተመርምሯል። ውጤቱም ከምስጋና ጋር ደርሶናል። የሀገረ ስብከታችን ሚዲያ ዘመኑን የዋጀ ቀረጻ መሳሪያ ተገዝቶለትና ባለሙያ ተመድቦለት የስርጭቱን ስራ አጠናክሮ ቀጥሏል በ2017 ዓ ም የተሰበሰበው 20 ከመቶ ገቢ ከ2016 ዓ ም ገቢ ጋር ሲነጻጸር ብር 5,026,122.05 በእድገት የተመዘገበ ሲሆን ሀገረ ስብከቱ ከጠቅላይ ቤተ ክህነት የተላከለትን በጀት በመሸፈን በብልጫ ብር 3 ሚሊዮን አምስት መቶ ሰላሳ ስድስት ሺህ ስምንት መቶ ዘጠኝ ብር ከ ዜሮ ሰባት ሳንቲም አሳድጎ በጥቅሉ ሰላሳ አምስት ከ መቶ ብር 7 ሚሊዮን አራት መቶ ሰባ ስምንት ሺህ ሶስት መቶ አስራ ዘጠኝ ከ ሰማኒያ ሰባት በዓባይ ባንክ በኩል ለዋናው መስሪያ ቤት ማስተላለፉን እየገለጽ ሪፖርታችንን እናጠቃልላለን። ወስብሐት ለእግዚአብሔር። ገቢ ያደረግንበትን ደረሰኝ ብፁዕ አባታችን አቡነ ኤልያስ የሀገረ ስብከታችን ሊቀጳጳስ ለብፁዕ ጠቅላይ ስራ አስኪያጅ እንዲያስረክቡልኝ በታላቅ ትሕትና ጠይቃል።